ህይወት እዚህ እንደዚህ ነው የሚቀጥለው። አንዷ ከሌለች አንዷ ትተካለች። እኛም እስካሁን በህይወት የቆየ ነው አፋችንን ዘግተን በመቀመጣችን ነው። ሰላም ሰላም ቤተሰብ ሰላማቸሁን በክርስቶስ ይዛ ውደ የቻላል ቤተሰቦች እንኳን እንደናመታቸውን ይቃሉ። ሰላም ዘ መስገን። እንግዲህ ሁላችንም እንደምንከታተለው የለዛ ሐረግ ድራማ ማለት ነው በሉ ቤት ላይ ምንድነው የተፈጠረው? ያፌትስ ምን አደረገ? እንዲሁም ኤፉ ምን አስባለው የእናቷን ነው ወይስ የባሏን የፍቅረኛዋን ወንድም ምርመራ ለማድረግ የሞከረችው የሚለውን አብረና ያለን ማለት ነው። እና እውነን ለመናገር ኤፉዬ ያለችበትን ማንኛቸውም ሊረዷታቸው ያሉ እሷ ያለችው አንደና ለፍቅረኛዋ ለእናታን መስዋዕት እየከፈለች ነው የምትገኘው። ይህንንም ሆኖ ግን ሊረዳት የቻለ ሰው የለም ማለት ነው እስካሁን። ምክንያቱም እሷ ወዳና ፈቅዳን ያገባቸው በማለት ለህንቱም እንዲሁም ለሌሎች እየተናገረ ያለው ለምን ቢኒያም እራሱ ሳይቀር እሷ ልትመለስና ላልትመለስ ትችላለች በሚለው በሁለቱ እንትን ላይ ነበረ እና አሁን ላይ ግን ተስፋ ቁርጥ አድርጎ እና ተምን ላይ ነው ያለው የሚለውን እናያለን ማለት ነው። ከያፌት ስንነሳ ያፌት ምን አደረገ? እንደጎረረ ያፌት እንደማይቀር ነው ሁላችንም የምናውቀው። ያፌት ካዋራ እንደሚያደርገው ነው። ብዙዎችን እየገደለ ነው። አንድ እንግዲህ ከዛ ከታገቶቹ ሴት ውስጥ አንዷ ብታየው ለምን አየች በማለት እንግዲህ ገድሏታል ማለት ነው እና እና ዮሐንስ ምን ይደርስባቸዋል የሚለውንም እናያለን ማለት ነው እንግዲህ ሁላችንም እንደምንከታተለው ና እንደምን ይኸው ድራማውን እኔ እውነት ለመናገር ከመጨረሻም እስከ መጨረሻም ለማየትም የጓጓሁት ድራማ ነው። እውነት ለመናገር ሐረግ ለዛ ድራማ በሳምንት እንግዲህ በየሁለት ቀኑ በየሁለት ቀኑ እየተለቀቀ ይገኛል። በጣም ደስ ይላል። አሁን ላይ በቅርብ እየተለቀቀልን ያለው እንግዲህ ሁላችንም እንደምናውቀውና እንደምንከታተለው ያፌት በጣም ኃይለኛ እና ተንኮለኛ ሰው ነው። ለንጹሐን ሕዝብ ዝም ብሎ የሚገል ለምን እስካሁንም እንግዲህ እየረዳቻቸውም የነበረችው ልሊት ናት። ልሊትንም እንግዲህ ገደላት ስ ሞተች ሰው ሞተች የሚለውን አብረን እንሆናለን። ሁላችንም በጉጉት የምንጠብቀው ቀጣይ ክፍል ነው እና ሁላችሁም ይህን ቪዲዮ ስታቁ ስትወዱት ኮሜንት፣ አስተያየታችሁን እቀበላለሁ። ጥያቄ ካላቸው ጥያቄያችሁን፣ አስተያየታችሁን በኮሜንት ጻፉልኝ። ይህን ቪዲዮ ውስጥ ስጀምር በላይክ እየጀመራችሁ እንደምታበረታቸሁኝ ተስፋ አድርጋለሁ። አልጠራጠረም። ላይክ ሰብስክራይብ፣ ሼር እንዲሁም ኮሜንት ለምሰጡኝ እህት ወቼ የዩቱብ ቻናል ተገነጽ በጣም አመሰግናለሁ። ያፌት እየጎረረው ምንድን ነው እንግዲህ፣ እጇን እጣቷን ቀስ በቀስ አንዳንዷን እየቆረኩ በእጇ አሰጣታለሁ። ከአሁን በኋላ እኔ ያፌት እንደሆንኩ አታውቅም። በእኔ ላይ መቀለድ ምን ያክል ዋጋ እንደሚያስከፍል ታያለች እያለ ያፌት አስቧል ማለት ነው። በሚሸጡት አደዛ ጌጽ ውስጥ ኖርማል ዱቄት ተደርጎ ነው የተሰጠው እና እንደት ይህን ያክል በርካሽ ዋጋ ገዛ እያለ እሱንም በዋጋው ጥርጣሬ አድሮበት ነበረ። እንግዲህ አርቲፊሻል እቃዎች እየገቡ ነው ያሉት አንደኛዋ ቀኝ እጃቸው የሉሊት እጅ የነበረበት አሁን ግን የአፌትን እየከዳችና እንትን እያለች ስትመጣ መጣ እሷን ለማስገደል አስቧል ማለት ነው። እንግዲህ ከስልኩ ላይ ስ እስኪ ምንድነው የሰማው በማለት በቀደም የላኩል ሴት እውነት እንደምታስቸግርህ መረጃ ደርሶኛል እያለ ነው እና አሁን ደግሞ የደረሰ እቃዎች በሙሉ የውሸት ኮፒ ናቸው፣ ኖርማል ዱቄት ነው እያለ እየተነገረው ነው እና በጣም ተናዷል። መጠርጠር ነበረብኝ፣ በርካሽ ዋጋ ይሄንን ሳገኝ እንደዚህ ሊሆን አይችልም፣ ይሄንን መጠርጠር ነበረብኝ ከቀድሙም በማለት እንትን ብሏል። እና እሱም የጠረጠረው ሉሊት ነው። ነገር ግን ይህንን እየሰራች ያለችው አንደኛዋ ኤፍራታ ናት ማለት ነው። ኤፍራታ ከውጭ የሚረዳት አንድ ፖሊስ አለ። ከሱ ጋር እየሰራች ብዙዎቹን እያቋረጠች ትገኛለች። ማት ነው። ሉዲት ገለዋታል ወይስ በህይወት አለች የሚለውን ደግሞ ቀጣይ ክፍል ላይ በደንብ አድርገን እንጎያምበታለን። እንግዲህ በር ላይ ምተው ጥለዋታል፣ ሁላችንም እንደምናያት ሉሊትን ማለት ነው። ሉሊት ደግሞ በጣም ሚስኪን ናት። አሁን ላይ በጣም አሳዝናኛለኝ ማለት ነው። እና ሆኖም ግን ለእኛ ደግሞ ለተመልካቾች፣ በታሰረች እንጂ በተገደለች አላለም። እውነት ለመናገር በጣም የምታሳዝን ፍጡር ናት። እኔ ቀልዷ ጨዋታዋ የምታሸፋቸው ቀልዶች በጣም ይመችኛል። እንደውም እሷ ፓርት ላይ በጣም ስቅ አለሁኝ። እና የሆነ ድብርት ላይም ከነበር እሷ በምትናገርበት እና እሷ ባለችበት ፓርት ላይ በጣም ስቅ አለሁኝ። ፈታ የምታደርግ ሴት ናት እና እውነቱን ለመናገር ድራማው ድምቀት ናት። ሉሊት እንዳትሞት እላለሁኝ። ባትሞት ደስ ይለናል፣ ግን የእሷን ክፋታል እንግዲህ ፈጣሪ ነው የሚሰጣት የግን ማለት ነውና፣ እኛ አትሙትም አትሙትም ስላል እኛ አይደለንም የምንወስነው እንትን የምንለው። እንግዲህ ለምን ዋናው ተዋኒው እንግዲህ ምን እንደሚያደርግ አናቅም። እንግዲህ ትሞታለች የሷ ትሞትም አናቅም። ትሞታለች ብዬ አላስብም፣ ምክንያቱም